የእግዚአብሔር ሰላም ይብዛላችሁ የእግዚአብሔር ህዝብ ዛሬ ጠዋት የምናየው የእግዚአብሔር ገንዘብ ማን ነው የሚል ነው እግዚአብሔር የተባረከ ይሁን መነሻችን ገላትያ ዋቲኮል ቲቶስ ሁለተኛው ምዕራፍ ቁጥር 14 እንደዚህ ይላል እርሱም ከክፋት ሊበዘን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነው ህዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥተናልና በትክክለኛ ቨርሽን በተለይ በትግርኛ ምን ነው የሚለው፣ እርሱ ከክፋት ሊበዘን መልካም የሆነውን ለማድረግ የሚጠቃው የራሱ ገንዘብ ለማድረግ ስለኛ ራሱ ሰጠዋልና፣ የራሱ ገንዘብ ለማድረግ ገንዘቡ መታንክንኮኖ በትግርኛ ገንዘቡን ንሆነው ዘንድ እግዚአብሔር ልጁን ኢየሱስ ክርስቶስ በመስቀል የጠረቀውና አንዱና አንዱ ምክንያት ከብዙ ምክንያቶች ማለት ነው። አስር የመሆኑ ምክንያቶች መጽሐፍ ቅዱስ ይዘረዝረዋል። አንዱ ምክንያት ግን የራሱ ገንዘብ እንዲያወጣ ወ የራሱ ገንዘብ እንዲያደርግ ከማንኛውም ዘር ነገድና ቋንቋ ከዓለም ሕዝብ የገዛ ራሱ የሆነ ገንዘቡ የሚሆነ ሕዝብ እንዲያወጣ እግዚአብሔር አስቀድሞ በዘጸአት 1915 እንደዚህ ብሎ ተናግሮ ነበር። ለእስራኤል ልጆች ሲናገራቸው እንደዚህ አላቸው፤ እናንተ ስርዓቴ ብትፈጽሙ፣ ህጋጋቴ ብትፈጽሙ፣ እንደ ቃሌ ብትመላለሱ ገንዘቤ አደርጋቸዋለሁ የኔ አደርጋቸዋለሁ። አያችሁ፣ እነዚህ የእስራኤል ልጆች ግን በትእዛዙና በህጉ መመላለስ ስላልቻሉ ዘመናት ወሰደ። ኢየሱስ ክርስቶስ መጣና ስርዓቱና ህጋጋቱ ማድረግ ስላልቻለን ራሱ ከድንግል ማርያም ተወስዶ እንሆ ደሙ ንጹሕ ስለሆነ ከአዳም የተቀላቀለ ነበር አልነበረበትምና፣ ጌታ ይመስገን ኢየሱስ ክርስቶስ በመስቀል ራሱን ጠርቆ ትእዛዙ ከፈጸመ በኋላ ለእስራኤል የተነቀቀው ቃል ትንቢት ገንዘብ የሌለው እግዚአብሔር በፈለገ ጊዜ ትእዛዙን ፈጽሜዋለሁ፣ በረከቱ ግን ለሚከተለኝ ለሚያምንን ሰጠዋለሁ ብሎ ለራሳችን ግራቲስ ነው የሰጠኝ። በነፃ ነው የሰጠን። እንዲሁ ነው የሰጠን። ስለዚህ እኛ የእግዚአብሔር ገንዘብ ተብለን ስንጠራ በችሎታችን ሳይሆን በጽድቃችን ሳይሆን ያሟላነው ነገር የለም። የፈጸምነው ህጋጋት የለም። ያልነውና ሺ ብለነው እግዚአብሔር የታዘነው ነገር የለም። ነገር ግን ኢየሱስ በፈጸመው ወይ በከፈለው ዋጋ ያ በረከትኛ ሆነዋል። እግዚአብሔርም ብለዋል የኔ ገንዘብ። ገንዘብ ሲነሳ ማንኛውን ሰው እንደሚነሳ እናቃለን። ምክንያቱ ለገንዘብ ሰው ይጥራል፣ ለገንዘብ ይደክማል፣ ለገንዘብ ይከራከራል፣ ለገንዘብ ራሱ እስከ ሞት አሳልፎ ይሰጣል ሰው በሌላ አባባል ንብረት ይሁን ጥሬ ገንዘብ ገንዘቤ ነው ከተባለ ብዙ ትሪት ታደርገዋለህ፣ ብዙ ፎኳስ ታደርገዋለህ፣ ብዙ ትደክምበት አለህ፣ ብዙ ትከናከነዋለህ። በብዙ ነገር ነው የምትይዘው። ገንዘብ ሲባል እግዚአብሔር ገንዘቤ ናችሁ ሲል ይከታተለናል፣ ፓሲቫራዲያ ይጠብቀናል፣ ፎኳስ አድርጎ ያየናል። ከአንተ ከሚሰሩ ሰዎች ከአንተ ከሚሄዱ ሰዎች ከአንተ ከሚጓዝ ሰዎች ይልቅ አንተን በደንብ ይከታተላል። አንተን በደንብ ትሪት ያደርጋል። ምክንያቱ አንተ በመስቀል አንተ ልጁ በመክፈል ደም በመፍሰስ የተዋጀህ የእሱ ገንዘብ ነህ። ዛሬ እየሰማኸኝ ያለክ ወንድም፣ አባት፣ እናት፣ እህት አንተ የእግዚአብሔር ገንዘብ ነህ። አንቺ የእግዚአብሔር ገንዘብ ነሽ። እኔ የእግዚአብሔር ገንዘብ ነኝ። አያየኝም እግዚአብሔር፣ ትሪት አያደርገኝም እግዚአብሔር፣ ተስፋ ቆርጭ ያለው የኔ ነገር አያየውም እንዲያውም ፎካስ አያደርገልኝ አትበሉ። በየተኛውን ስቲዌሽን ኖራችሁ እናንተ የእግዚአብሔር ገንዘብ ናችሁ። እኛ የእግዚአብሔር ገንዘብ ነን። ራይዝ አፕ ሊፍት ዮር ሰልፍ ኢን ደ ኔም ኦፍ ጂሰስ። አንተ የእግዚአብሔር ገንዘብ ነህ። ብዙ ያየሃል፣ ብዙ ትሪት ያደርግሃል፣ ብዙ ፎካስ ያደርግሃል። የውል ገንዘቡ ከሆንክ በኋላ እንዳትሞትበት ያለ ጊዜው እንዳትመት ለመታበት እንዳትወድቅበት። መልአክት በመልአክ ዕብራውያን አንድ 14 ትሪት ያደርግሃል፣ ጋርድ ያደርግሃል፣ ይንከባከበሃል። አንተ የእግዚአብሔር ገንዘብ ነህ። እኔ የእግዚአብሔር ገንዘብ ነኝ። በየትኛውም ኑራችሁ ተረጋጋ። ችግር በተፈጠረ ጊዜ፣ ከተማው በተቃጠለና በወሬ በተናወጠ ጊዜ፣ ሲስቶም በተበላሸ ጊዜ መረጋጋት ያለብህ አንተ ገንዘቡ ነህ። በቀኝ ሺህ በግራህ እልፍ ይወድቃሉ። ላንተ ለምን አይነት ካም ከተባል ገንዘቡነ የሚጠብቀው መላእክት አለው። ተረጋጋ፣ ተረጋጋ፣ ተረጋጋ። ዩአር ብለስ በምን አንደበት የሚገልጸው የእሱም በኮነት